ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል? ሊያውም በቅናሽ። በ900ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋ በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ ጥና ስትልኝ እንደምኗላችሁ እንደምናመሻችሁ ተመልካቾቻችን፣ ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ባለፈው ሳምንት የፈረንሳይ የብሪታንያ እና የዩክሬን መሪዎች ወደ ዋሽንግተን ዲሲ መጓዛቸው ይታወሳል። የዓለምን መገናኛ ብዙሃን ትኩረት በሳበው የሦስቱ መሪዎች የዋሽንግተን ዲሲ ጉብኝት ከትራምፕ ጋር ሞቅ ያለ አልፎ አልፎም ጉንጭ አልፋ ንግግሮች መለዋወጣቸው ይታወቃል። ሁሉም ውይይቶች ያተኮሩት ታዲያም በሩሲያ ዩክሬን የሰላም ሂደት እንዲያም ሲል በአሜሪካና አውሮፓ የግንኙነት መስመር ላይ ነበር። መሪዎቹ በድጋሜ የነጩን ቤተ መንግስት ደጃፍ ለመርገጥ እያጤኑ መሆናቸው እየተሰማ ነው። የፈረንሳዊ ፕሬዚዳንት ኢማንኤል ማክሮን ከብሪታንያ ጠቅላይ ሚኒስትር ኪር ስታርመር እና ከዩክራይን ፕሬዚዳንት ዜሌንስኪ ጋር በመሆን በዋሽንግተን ዲሲ ንግግር ለመቀመጥ መዘጋጀታቸውን ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትናንት ምሽት ለሁለቱ ምክር ቤቶች ባደረጉት ንግግር ዩክሬን ለሰላም ድርድር ዝግጁ መሆኗን ካስታወቁ በኋላም የተሰማ ነው የፈረንሳዩ መሪ የዋሽንግተን የድጋሜ ጉዞ ዕቅድ። ትራምፕ በዚሁ የምክር ቤት ንግግራቸው ከዩክሬን መሪ ዜሌንስኪ የተላከ ያሉትን ደብዳቤ አንብበዋል። ዜሌንስኪ በኤክስ ገጻቸው ያሰፈሩት ተመሳሳይ መልእክት ነው ለሰላም ድርድር ዝግጁ መሆናቸውን ያረጋገጡበት ተብሏል። እናም ዜሌንስኪ ወደ ዋሽንግተን ተመልሰው ከትራምፕ ጋር ዳግም ሰላማዊ ንግግር ያደርጋሉ ተብሎ ይጠበቃል። ከሩሲያ ጋር የሰላም ንግግሩ በተቀናጀ ሁኔታ የሚካሄድ ከሆነም ትራምፕ ለዩክሬን የሚደረገውን ወታደራዊ ድጋፍ ሊቀጥሉ እንደሚችሉ የአሜሪካ ብሔራዊ ጸጥታ ጉዳዮች አማካሪ ማይክ ዎልዝ ገልጸዋል። ትራምፕ ወታደራዊ ድጋፉ እንዲቋረጥ ያዘዙት ባለፈው ሳምንት ሁለቱ መሪዎች የጋለ ንግግር ማካሄዳቸውን ተከትሎ ነው። በእርግጥ የአሜሪካ ወታደራዊ ድጋፍ መቋረጥ ለዩክሬን ትልቅ ጉዳት እንደሚሆን ሲነገር፣ በተለይ የአሜሪካም የተራቀቁ የአየር መከላከያ መሳሪያዎች የሩሲያን የሚሳይል ጥቃት ለመገደብ ዋነኛ ናቸው ወይም ደግሞ ወሳኝ ናቸው ይባላል። እንዲሁም የዩክሬንን የረጅም ርቀት የሚሳይል ጥቃት አቅም በማሳደግ ረገድ አሜሪካ ወሳኝ ሚና መጫወቷም ይታወሳል። የዓለማችን ግዙፍ ወታደራዊ ባለቤት የሆነችው አሜሪካ በመቶዎች የዓለማችን ግዙፍ ወታደራዊ ባለቤት የሆነችው አሜሪካ በመቶዎች የሚቆጠሩ ዘመናዊ የጦር ተሽከርካሪዎችን የመላክ እቅድም ነበራት። እቅዱ ሰኞ ምሽት ባይገታ ኖረው አሁን ዜሌንስኪ ለድርድር ዝግጁ ነኝ የማለታቸው ዋነኛ ሚስጥርም የዚሁ የአሜሪካ ወታደራዊ ድጋፍ መቋረጥ ነው ይላሉ በርካታ ወገኖች። ወታደራዊ ድጋፍ ብቻ ሳይሆን አሜሪካም ለዩክሬን ታካፍል የነበረውንም የመረጃ ልውውጥ ማቋረጧን የሲአይኤ ዳይሬክተር አረጋግጠዋል። ዶናልድ ትራምፕ አሜሪካም ወደ ቀደመ ክብሯ ተመልሳለች ባሉበት በትላንቱ ንግግራቸው ዘሌንስኪ ለሰላም ድርድር ባሳዩት ቁርጠኝነት አድንቀዋል። ዘሌንስኪ በላኩት ደብዳቤ ጦርነቱን ለማቆም በትራምፕ ቆራጥ አመራር ስር ለመንቀሳቀስ ዝግጁ መሆናቸውን የገለጹ ሲሆን ትራምፕ ለደብዳቤው አመስግነዋል። ቻይና ከአሜሪካ ጋር ማንኛውንም አይነት ጦርነት ለመግጠም ዝግጁ ነኝ ስትል አስጠነቀቀች። ሁለቱ አገሮች አንዱ በሌላው ላይ የታሪፍ ጭማሪ ለማድረግ ወይም ደግሞ ለመጣል ውሳኔ ማሳለፉን ተከትሎ ነው ቤጂንግ ለጦርነት ዝግጁ መሆኗን ያስታወቀችው። ዋሽንግተን ዲሲ የሚገኘው የቻይና ኤምባሲ የታሪፍ የንግድም ሆነ አሜሪካ በመረጠችው ጦርነት እስከ መጨረሻው ለመፋለም ዝግጁ ነን ብሏል። በአሰራጨው ጽሑፍ የቻይና ጠቅላይ ሚኒስትር ሊያ ያንግ ሀገራቸው የመከላከያ በጀቷን በ7.2 በመቶ ማሳደጓን በመግለጽ ለውጡ በክፍለ ዘመኑ ከፍተኛ እንደሆነ ጠቅሰዋል። የትራምፕ አስተዳደር ለቻይና መግለጫዎች እስካሁን ምንም ዓይነት ምላሽ አልሰጠም ወይም ችላ ብሏቸዋል ይላሉ ታዛቢዎች። ወደ ሌላ ዜና ስናልፍ ሌሴቶ በአሜሪካ ፕሬዚዳንት የትላንት የምክር ቤት ንግግር ክፉኛ መደንገጧን ገለጸች። ትራምፕ በንግግራቸው የሀገራቸውን ዓለም አቀፍ እርዳታ ለምን እንዳገዱ እንዲያም ሲል ገንዘቡ ለሌላ ተግባር እንደሚውል ለማሳያነት ሌሴቶን ይጠቅሳሉ። ማንም በማያውቃት አፍሪካዊት ሀገር ሌሴቶ የተመሳሳይ ጾታ ግንኙነትን ለማስፋፋት 8 ሚሊዮን ዶላር ባክኗል በማለት ገለጹ። ትራምፕ ታዲያም ሌሴቶን ማንም እንደማያውቃት አድርገው የተናገሩበት መንገድ ያበሳጨው የሌሴቶ መንግስት ዛሬ መግለጫ አውጥቷል። ከአሜሪካ ጋር መልካም ግንኙነት እንዳለው የገለጸው የሌሴቶ ውጭ ጉዳይ መስሪያ ቤት ሀገሪቱ ከአሜሪካ ጋር መልካም ግንኙነት እንዳለው የገለጸው የሌሴቶ ውጭ ጉዳይ መስሪያ ቤት ሀገሪቱ ከአሜሪካም ከቀረጥ ነፃ ገበያም የአጎዋ ተጠቃሚ፣ እንዲሁም የአሜሪካ ኤምባሲ መቀመጫ ናት ካለ በኋላ የማትታወቅ ሀገር ብለው መናገራቸው ትራምፕ ማለት ነው ከአንድ መሪ የማይጠበቅ ነው ሲል ተችቷል። የመንግስታቱና የሌሎች ዓለም አቀፍ ተቋማት አባል የሆነችን ሀገር በዚህ ደረጃም አላውቃትም ማለታቸው አግባብ አለመሆኑን፣ የአሜሪካ ባለሥልጣናት ግን ፕሬዝዳንቱ ሆን ብለው ሳይሆን በአጋጣሚ የተናገሩት ነው ሲሉ አስተባብለዋል። የሌሴቶ መንግስት ትራምፕ ስላነሱት የተመሳሳይ ጾታ ጉዳይ ግን ምንም አላለም። ሜዲተራኒያንን ለመሻገር የሞከሩ ኢትዮጵያውያንና ኤርትራውያንን ጨምሮ ሰላሳ ሁለት ስደተኞች በቱኒዚያ የባህር ዳርቻ ለበርካታ ቀናት ያለ እርዳታ ከቆዩ በኋላ በረዴት ድርጅት ህይወታቸው ተረፈ ይላል ቀጣዩ ዘገባ። ስደተኞች ተሳፍሮበት የነበረው ጀልባ አደጋ ከደረሰበት በኋላ ሴቶች፣ ህፃናትና ወንዶች ካለ ምግብና ውሃ ለቀናት መቆየታቸውን ሜዲትሬና የተሰኘው ረዴት ድርጅት ገልጿል። አንድ ሰው በነዳጅ ማቀነባበሪያ ውስጥ ሕይወቱ ማለፉንም አስታውቋል መንግስታዊ ያልሆነው ይሄው ድርጅት ከነዳጅ ማቀነባበሪያው ሰላሳ ሁለቱንም ስደተኞች ማክሰኞ ነፃ ማውጣቱን ገልጿል ይሁን እንጂ ስደተኞችን የያዘው ጀልባ መዳረሻው የት እንደሆነም ግልጽ አይደለም በአቅራቢያ የሚገኙ ሀገራት ለጀልባዋ ደህንነትን የሚያረጋግጥ ማረፊያ ወደብ አልመደቡም ብሏል ከጉዳዩ አስቸኳይነት አንጻር የትኛውም የአውሮፓ ሀገር ጣልቃ አለመግባቱን የጠቀሰው ድርጅቱ ስደተኞቹ በዓለም አቀፍ ውሃ በቱኒዚያና ማልታ የፍለጋና ሕይወት አድን ድንበር ላይ ነበሩ ሲል ገልጿል። ተመልካቾቻችን ዋና ዋና ዜና በዚሁ አበቃም። ይህ አዋዜ ነው። ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ39 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃ እና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ሰና